እጅግ አሳዛኝ ዜና ተሰምቷል። በምንጃር ሸንኮራ ወረዳ አረርቲ ማርያም የተረበረበ እንጨት ተደርምሶ እስካሁን ባለው መረጃ ሰባት ሰዎች ሕይወታቸውን አጥተዋል። ከሁለት መቶ በላይ ሰዎች ቀላልና ከባድ የአካል ጉዳት ደርሶባቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቱብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ። ያልኩኝ ዛሬ በአዲስ ቪዲዮ መታል። እንኳን ለእመቤታችን ለቅድስ ድንግል ማርያም ለአመታዊ ክብረ በዓሏ በሰላም አደረሳችሁ እያልኩኝ ዛሬ በእመቤታችን ቀን የተከሰተውን አዳዲስ መረጃዎችን ወደ እናንተ ይዤላችሁ መጥቼአለሁ እና ቀደም ብለን የምናየው ቪዲዮ በእመቤታችን በዓል ምን እንደተከሰተና እንዴት እንዳከበሩት ሚያሳይ ቪዲዮ ይዤላችሁ መጥቼ ያለው ማለት ከግሸን አካባቢ በሁለተኛ መረጃችን የሚሆነው ወንድማችን ባሮክ ተፈቷል ማለት ነው። በዕለተ ቀኗ በእመቤታችን በቅድስ ድንግል ማርያም ምክንያት እንደታሰረው፣ በሲላዲኖ በመቀደዱ ምክንያት እንደታሰረው ብዙዎቹ እንደምናውቀው በዕለተ ቀኗ ተአምር ሰርታለች ማለት ነው። እመቤታችን ለቅድስ ድንግል ማርያም እግዚአብሔር ይመስገን። ትላንትም ቪዲዮ ሰርችላችሁ ነበር ይፈታል ብዬ ትላንት እንዳልተፈታ ደግሞ ብዙዎች ሌላ ሌላ መረጃዎች እያወጡ ነበሩ። እንዳልተፈታ ነበር ጭብጥ መረጃ ወደ እኔ ደረሰኝ እና የአመረ ጋርቻችሁ ነበር። ይኸው ዛሬ እንደሚታወቀው በዕለተ ቀኗ በመስከረም 21 ቀን በእመቤታችን ቀን ወንድማችን ባሮክ ተፈቷል ማለት ነው። በሶስተኛና እና የመጨረሻችን መረጃችን የሚሆኑ እጅግ የሚያሳዝን ነገር ተከስቷል ማለት ነው። ለማክበር የሄዱት ወንድሞቻችን፣ እና ይቶቻችን እንዲሁም ደግሞ እናቶቻችን፣ ሌሎች ብዙ ምእመናን ለከፍተኛ ጉዳት ደርሶባቸዋል ማለት ነው። ሾንጎራ ማርያም ቤተክርስቲያን ላይ እጅግ የሚያሳዝን መረጃ ነው። የሞቱትን ነፍሲ ማሪ ማለት ይገባናል። የታመሙትን ደግሞ የተመቱትን እግዚአብሔር ይማርልን ማለት ይገባናል። ማለት እጅግ ቤተክርስቲያን ሐዘን ላይ ትገኛለች። በጣም የሚያሳዝን ነገር ነው። በመጨረሻችን ቪዲዮ ሲሆናል በቪዲዮ እንደምትማሩና አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን እንዲሁም በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየታችሁን ኮሜንት። ቀጥታ ወደ ዛሬ ቪዲዮዎችን እንሄዳለን። ድንግል ማርያም በዕለተ ቀኗ ተአምር ሰራች፣ እልል በሉ። እስኪ አመስግኗት፣ እቺን ቅድስት እናት አመስግኗት። ወንድማችን ባሮክ ዛሬ ተፈቷል። እግዚአብሔር አምላክ የተመሰገነውን። ተፈቷል። በቃ ወደ ቤቱ እየሄደ እንደሆነ ነው አሁን መረጃው ያለን እና እግዚአብሔር አምላክ የተመሰገነው። የመረጃ ምንጭ ደግሞ ነጋሽ ሚዲያ ነው። እናመሰግናለን። ወንድማችን ብሩክ እንኳን ደስ አለ፣ እንኳን ተፈታ። ስለአንተ እግዚአብሔርን እና ዋስጠበቃ የሆንክላ ድንግል ማርያም ለአንተ ዋስጠበቃ ሆና አላለችና፣ እናመሰግናለን። ብሩክዬ ሁላችንም ወክለን የታሰርከውና እናመሰግናለን መሰግናለን፣ ቴንኪው ወንድማችን፣ ባሮክ ተፈቷል፣ ተፈቷል፣ ተፈቷል። እመቤታችን ድንግል ማርያም የጌሻለዋ ንግሥት ዛሬ በለተቀኗ እንግዲህ ወንድማችን ባሮክ ከቤተሰቡ ጋር እንዲቀላቀል ሆኗል። ወዳጅ ዘመዶች በሙሉ እንኳን ደስ ያላችሁ። እንግዲህ ለሚቀጥለው ብዙ ነገር እንማራለን። ከዚህ ያለምንም ያለምንም ሰው እየታሰረ እየተንገላታ ይገኛል። ነገር ግን ወንድማችን እንግዲህ የቆማችሁለት ጠበቆቹ፣ ቤተሰቦቹ፣ የወጣችሁ የወረዳችሁ ለሱ ከጎኑ የነበራችሁ በሙሉ እግዚአብሔር አምላክ ብድሩን ይክፈላችሁ። ሰላም ጤና ደውላችሁ እንኳን ደስ አላችሁ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም እንኳን ለእመቤታችን አመታዊ ክብረ በዓሏ በሰላም አደረሰ። ባሩኬ በጣም ትወዳት በጣም ደግሞ ባሩክ 21 በጣም መትወዳት በጣምም ደግሞ በእናትነቷ ፍቅር በተነደፍክባት በጌታችን እናት በቅድስት ድንግል ማርያም ዕለተ ቀኗ ስለተፈታ ከቤተሰቦች ጋርም ስለተቀላቀልክ እግዚአብሔር ይመስገን። ባሩኬ ተፈቷል፣ በጣም ነው ደስ ያለኝ። እግዚአብሔር እንኳን ለዚህ ቀን አበቃ፣ እንኳንም ለቤት አበቃ። ባሩኬ ድንግል ማርያም ድንቅ ታምራትን አድርጋለች፣ እግዚአብሔር ይመስገን። ይህም የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ እንደሚሰራ ለመናፍቃኑም ሆነ ለሌላው ማሳያ ነውና ባሩኬ እንኳን ለቤታ፣ በቃ ተባረቁልኝ። በአሁኑ ሰዓትም ሰበር ዜና ሰምተዋል። ከኋላ የምትመለከቱት ባሮክ እንግዲህ በዛሬ ሁለት ማለትም መስከረም 21 ቀን ከእስር ቤት ተፈቷል፣ ተለቋል ማለት ነው። የዋስ መብቱ ተጠብቆ እንግዲህ ከእስር ቤት ተለቋል ማለት ነው። ከአሁን በኋላ ክሱን እንግዲህ ከውጭ ሆኖ የሚከታተል ይሆናል። መልካም ቀን ይሁንላችሁ። አዲስ ነገር ካለ እመለሳለሁ። ባሮክ ሲታሰር ዝም ብላችሁ ሲፈታ ግን ላይክና ፎሎ ለመለቃቀም የመጣችሁ ቲክቶከሮች እባካችሁን ከድርጊታችሁ ተቆጠቡ። ገና ከፍርድ ቤት ሳንወጣ የቪዲዮ ማህት ተመለከትን። ያሳዝናል። ወንድማችን ባሮ ግን በ30 ሺህ ብር ዋስ እንግዲህ እንዲለቀቅ ተወስኗል። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በገና ነው መልአክ በቅዱስ ገብርኤል ቀን ከንፋስ ፈጥኖ የሚቀርብልን ቅዱስ ገብርኤል እንግዲህ በለተቀኑ ባሮክ እንዲፈታ ሆኗል ማለት ነው። እግዚአብሔር አምላክ ክብሩን ሁላ ይውሰድ። ባካችሁን የፎሎወር መለቃቀሚያ ግን አናደርገው። ቲክቶክ አካውንቱ ድምፅ ሳትሆኑ የነበራችሁ ይታሰር እያላችሁ ድንጋይ ስትወረውሩበት የነበራችሁ ዛሬ ግን አስመሳይ የሆናችሁ መታችሁ ተመልሳችሁ ወዳጅ የምትመስሉ ሰዎች ባካችሁን ከድርጊታችሁ ተቆጠው ለማለት ትፈልጋለሁ። ሁላችሁንም ወዳችኋለሁ። ኮፒሊንግ፣ ሼር፣ ሪፖስት እያደረጋችሁ ይህም ቪዲዮ ለባሮክ ወዳጆች እንደዚሁም ለተዋሕዶ ልጆች አድርሱልኝ። እንወዳችኋለን። ተጨማሪ መረጃዎች አሁንም እየወጡ ይገኛሉ። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን የሟቾች ቁጥርም ወደ ሰባት መድረሱ የተገለጸ ሲሆንም የወረዳው ፖሊስ መምሪያም ታዲያ በዚህ ጉዳይ ላይ መግለጫ ሰጥቷል። ነገር ግን ከሁለት መቶ በላይ የሚሆኑ ሰዎችም ከባድ እንዲሁም ደግሞ ቀላል የተባለ ጉዳት ደርሶባቸዋል የተባለው ቁጥራቸው በውል ያልታወቁ ሰዎችም ታዲያ በከባድ ሁኔታ ውስጥ እንዳሉ የወረዳው ፖሊስ መምሪያ ለኢትዮ ኤፍኤም መግለጹን ከመልክቻለው። እጅግ በጣም የሚያሳዝን አደጋ ነው። በዛሬው እለት እንግዲህ የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያንም እየተከበረ ነበርም። በዚህ መሃልም ታዲያ አዲስ እየተሰራ ያለውን ቤተክርስቲያን ሰዎችም ሊጎበኙ ላይ በወጡበት ሰዓት ይህ አደጋ እንደደረሰም ተገልጿልም። በድጋሚ ለሟቾች ነፍሲ ማር እጅግ አሳዛኝ ዜና ተሰምቷል። በምንጃር ሸንኮራ ወረዳ አረርቲ ማርያም የተረበረበ እንጨት ተደርምሶ እስካሁን ባለው መረጃ ሰባት ሰዎች ህይወታቸውን አጥተዋል። ከሁለት መቶ በላይ ሰዎች ቀላል እና ከባድ የአካል ጉዳት ደርሶባቸዋል። ቱት ነፍሲማር ለመላው ቤተሰቦቻቸው ና ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። የአደጋው መንስኤ ለቤተክርስቲያኗ ፊኒሽንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ርብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ስራ ተጠናክሮ ቀጥሏል። ይህ አሳዛኝ ክስተት የተፈጸመው መስከረም 21 ቀን 2018 ዓ.ም በዛሬዋ ቀን አረርቲ ማርያም ቤተ ክርስቲያን ነው። በአደጋው ለሞቱና ለተጎዱ ቤተሰቦች መጽናናትንና ብርታትን እመኛለሁ። ነፍሲ ማር፣ እጅግ በጣም ያሳዝናል። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ምን ተከስቷል? መረጃው ያላቸው ሰዎች አጋሩ። አዩዛ ሀበሻ እንዳጋራው ከሆነ 35 ሰዎች እስካሁን ሞቷል፣ ብዙ የተጎዱም አሉ እየተባለ ይገኛል። የእናታችን የቅድስት ድንግል ማርያምን ክብረ በዓል ለማክበር የሄዱ ምዕመናን ቤተክርስቲያኑ እየጎበኙ ባሉበት ወቅት ለፊኒሽንግ መወጣጫ በተሰቀለው እንጨቱ ላይ ይወጡና ቤተክርስቲያኑን በጎበኙበት ወቅት አደጋው ይደርሳል። ታዲያ እስካሁንም 35 ሰዎች እንደሞቱ እንዲሁም ሰዎች እንደተጎዱ እየተነገረም ይገኛል። እባካችሁ እዛ አካባቢ ያላቸው ሰዎች ምን ተፈጥሯል ቴሌግራም ቻናል ላይ ብታጋሩኝ ደስ ይለኛል። ሰናይ ቀን። እጅግ አሳዛኝ የእመቤታችንን በዓል ለማክበር ብለው ወጥተው ያረፉ ወገኖቻችን ነፍሳቸውን ይማር በምንጃር ሸንኮራ የአረርቲ ማርያም ቤተክርስቲያን ግንባታ ርብርብ በመደርመሱ ከባድ አደጋ ደርሷል የሞትና የአካል ጉዳት አጋጠመ ምንጃር ሸንኮራ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ውስጥ በሚገኘው አረርቲ ማርያም ቤተክርስቲያን በደረሰ ከባድ አደጋ የበርካታ ሰዎች ህይወት ማለፉንና የአካል ጉዳት መድረሱን የወረዳው ኮሚኒኬሽን ቢሮ አረጋግጧል የአደጋው መንስኤ ለቤተ ክርስቲያኒቷ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ መደርመስ ነው። የወረዳ ኮሚኒኬሽን ቢሮ ኃላፊ አቶ ኑራል ከድር ለኢትዮ ኤፍኤም በሰጡት መረጃ አደጋው የተከሰተው ቤተ ክርስቲያኗ አመታዊ የማርያም ክብረ በዓል ምክንያት በማድረግ የንግስ ስነስርዓት እየተካሄደና ሰዎች የግንባታን ሂደት እየጎበኙ በነበረበት ወቅት ነው። ቁጥራቸውም በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ርብርቡ የተጫነባቸው ሌሎች ተጎጂዎችም ከፍርስራሽ ስር የማውጣት ስራም ተጠናክሮ መቀጠሉን ገልጿል። ይህ እጅግ አሳዛኝ ክስተት የተፈጸመው ዛሬ መስከረም 21 ቀን 2018 ዓ.ም ነው። ለአረፉ ወገኖቻችን እግዚአብሔር አምላክ ነፍሳቸውን ይማርልን። የዛሬ ቪዲዮ ይህን ይመስል ነበር። እና በቪዲዮ እንድትጠቀማችሁ ነው። አዳዲስ መረጃዎች እንዳገኛችሁ ለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየቀኑ ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸርቆ